ለቀን ነው ምንም ሴቷ ጥላ ነው ይሄ ለባሉ ድምቀት ምናምን። የወንድ ልጅ ሴት ልጅ የሚማርካት ሰክሰሱ አስተሳሰቡ ምናምን ነው ማራኪ ነው የሚታየው። ጨላው ጨላ የሴት ልጅ ግን አብሶሉትሊ ወርቅ የተባለ እቃሽን በየመንገዱ ለማንም አትስጪ። አሁንማ ቴሌግራም ላይ ያለ ታገኛለህ። በየአይነቱ በየአይነቱ ምግብ ይመስል ደርድረውታል። እና ክብራችሁ ለሴት ልጅ በእውነት ነው የምልሽ በጣም ክብሩ ለሴት ልጅ ክብሯ። መሽኛሽ ወርቅናት ተንከባከቢያት ተንከባ በደ ቆጥበሽ ይሆን ስድስት ዓመት ክትፎ አበላሽ ሰው መሽኛሽ ሆንሽ ቅር መሽኛሽ ወርቅን እምሽክ ካደረገ በኋላ በሶስት ቀን አንዴ በአምስት ቀን አንዴ ነው የሚደውልልሽ። በየቀኑ ክትፎ የሚጋብዝሽ ወንድ ለስድስት ወር በጀት አድርጎ አቅምሽው፣ አቅምሽው ከጣሞ ደግምና ከዛ ዘርበኝ። ሌላ ሌላ ሌላ ሌላ ክትፎ የምትበላ ይፈልጋል። መሽኛሽወርቅን አቆያት እስከምትችው ጋጭበት። አድቫንቴጅ እሷ ብቻ ናት የሴት ልጅ አድቫንቴጅ። ከቆጠበች ለምን መሰለች? ለኔ እንደዚህ አፍግታ ከሰጠችኝ ለሌሎች አትሰጥም ብሎ ያምናል ወንድ ልጅ። እንደዛ ነን። አፍግታ ከሰጠች እንዲህ ለሌላው ዝም ብላ አትሰጥም። ቺማ ይዤ ሂጅንማ አልፋታም የሚል ወንድ ነው የምታገኘው። ሰሞኑን መልስ ብለሽ የምትሰጪ ሴት እንዴት ብሎ ነው የሚያምንሽ? እናቱ። ለራስሽም አንቺ ራስሽን ታምኘዋለሽ እንዴ? ሴት ልጅ እየወደደች ኮራ ስትል ሴት ልጅ እየወደደች በውስጧ ይዛ ዝም ስትል፣ ይሄ የሰለጠነ ዘመን ነው፣ ወንድና ሴት እኩል ነው፣ እንደዚህ በይ፣ እንደዚህ በይ ለምትልሽ እራሷም ትዳር አላዘችም፣ ወሮ ብልአታ የምታለቅስ ናት። ሴት ልጅ መሽኛሽ ወርቅን ግድንግድ ክብር ስጫት። አስቢ፣ ሁሌ የብረት ቡታንታ እንዳረግሽ አስቢው። የብረት ቡታንታ በቃ እሱም ካሰብሽ፣ እመኝ ወንዱ ያከብርሻል። ባለ ትዳርቆች ፊርማው ላይ አለ። ከዚህም በፊት ብየዋለሁ አልደግመውም። በዘመነ ዓለም ዘመን ፊርማው ላይ ቅድስና አለው። ባለቤትሽ ከሆነ መብቱ ነው። ይሄ ተፈቅዶለታል ፈርሞበታል። ፊርማ አለው፣ ማተም አለው፣ ሁሉ ነገር አለው። ካገባሽ በኋላ ይዳው ይጋደረ አግብቷል፣ ተፈራርመሻል። ያው ግን ከዛ በፊት ከሆነ ግን ቆጥቢ፣ ቆጥቢ እናቱ በእውነት በእውነት ቆጥቢ፣ ሴት ልጅ በጣም ራስሽን ቆጥቢ። አሁን እጃቸው ላይ ይዘው የሚኖሩ የሚሄዱ ሴቶች አሉ፣ ደፋር ባለጌ ስለ እሱ ሲያወሩ የማይሰቀጥጣቸው ሴቶች ተፈጥረዋል። እና የእነዛ ሴቶች አትሁኝም። እንዲያውም በዚህ ሴት በዚህ ዘመን ጨዋ ሴት መሆን ውድ ነው ውድ ነው። ርካሹ ባለጌ ሴት መሆን ነው። በጣም ይወደዳል ብላችሁ የምታስቡት አቴንሽን የምትፈልግ ሴት ናት። ና አቴንሽኑ ይቀር። ታዲያ ለምንድን ነው አስቀያሚዎች ባል ያላቸው?

እውነቴን ነው። የተጣሉ ጊዜ ከዛ ሽካ በቃ ወይሬ ወይሬ ወይሬ ያለንጂ እዚህ ለው የምታገኘው መጠ ግን፣ ዝም ብላ የምታቀማምሰው ምን ብሎ ያልቅስ? ለምኑ ነው የሚያለቅሰው? ዝም ብሎ ለማን የምታስረከበው ? ስለዚህ ሴቶችዬ ማናችሁም ሴቶች አሁንም ወደፊት ምላለው ቋጥሩ፣ ቋጥሩ። መሽኛሽ ወርቅ የሚለው ስም ለሴቶች ክብር የተሰጠ ስም ነው። ክብር የሴት ልጅ ክብር የሴት ልጅ ክብር በዚህ የሚሆን ነገር ነው። ያ እነዛ አማራጭ አለ አዎ፣ አማራጭ የሌላት ያገኘችውን ታገባለች። ላልሽው አማራጭ ያለሽ ምን አመጣሽ? ምን አመጣሽ? አማራጭ አለኝ አልሽው፣ ወንዱ ተጫወተብሽ፣ ተጫወተብሽ፣ ተጫወተብሽ፣ እንደ እቃ ተጠቅሞ ሄደ። ምን አመጣሽ ንገርኝ። አማራጭ አለኝ ቆንጆ ነኝ ያልሽው፣ አማራጮችሽ በዙ መጡ። ሹሉቃ መጣ፣ ሳሚ መጣ፣ ሚኪ መጣ ነው፣ ሌላም ስም ደምለውም ገመቺሳ መጣ። ምን አጫወተሽ በየቦታው አጫወቱሽ ሁሉ። ከዛ ምን አመጣሽ? አንቺ ምን አመጣሽ? ከዛ ተጠቅመው ነው የጣሉሽ። በልጅ ወልደሽ ከብረሽ ተገኘሽ። ከእሱ ጋር መኖር ጀመርሽ። ባለሽው መጠን አብራችሁ በደስታ መኖር ጀመራችሁ። ልጆቻችሁ አድገው ቁም ነገር ደረሱ። የቁንጅና መለኪያው አማራጭ ማግኘት ሳይሆን የቁንጅና መለኪያው አንዱን ይዞ በአሪፍ ላይፍ መኖር። በአሪፍ ማለት የግድ ሀብት መኖር የለበትም። እግዚአብሔር ለሁሉም ሀብት አይሰጥም። ለአንዳንዱ ጥበብ ይሰጠዋል። ለአንዳንዱ መልካምነት ይሰጠዋል፣ ለአንዳንዱ ቻፓ ይሰጠዋል፣ ለአንዳንዱ እውቀት ይሰጠዋል፣ ለአንዳንዱ ተሰጥኦ ይሰጠዋል። የተለያዩ ስጦታ እግዚአብሔር አለው፣ ለሁሉም ስጦታ አለው። መክሊታችንን የማወቅ ነገር ነው ችግሩ። አሁን እኔ የመናገር ስጦታ ሰጥቶኛል፣ መክሊት አለ፣ መክሊቴ እሱ ነው። መናገር፣ ማሳመን፣ ማሻሻጥ እችላለሁ። ጌታ የሰጠኝ መክሊት ነው። አንዳንዱ ደግሞ በጣም ወጥሮ የሆነ ነገር የማድረግ መክሊት አለው። አንዳንዱ የመዘመር መክሊት አለው። አንዳንዱ የወንጌል መክሊት አለው። አንዳንዱ ይህ ነው ሌብነት ሁላ ከእግዚአብሔርን ባይሆን መክሊት አለው። እንዴት አድርጌ አጭበርብሬ የሆነ ነገር አደርጋለሁ የሚባል መክሊት አለው። ስለዚህ ሴቶቹ ያላስተዋላችሁን ነገር የያዛችሁት ነገር ትልቅ እንደሆነ አለማወቅ ነው የጎዳችሁ የራሳችሁን ሰውነት